ሰላም ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራትና የደራ ልጆች እንደምንሰንብታችሁልናል እንደምን ስቆያችሁ? እጅግ እጅግ በጣም በእውነት በዚህ እርኩሰት በሞላበት ኃጢአት በበዛበት እንደው መልካም ሰው ተፈልጎ በማይገኝበት ዘመንና ሀገር ላይ ሆነን ጦርነት በበዛበት ቸነፈር ባለበት ሀገር ላይ ሆነን እንዲህ ያለ አስደናቂ በቃ አስራት ተደርጋ የተሰጠች ሀገሯን የማትተው ማምላክ ወላዲተ አምላክ ከቅኔ ማህሌቱ ከወረቡ እንዲሁም ከሊቃውንተ ቤተ ክርስቲያኑ ጋር አንድ ላይ በመሆር እጅግ እጅግ በጣም በአማረና በተዋበ ሁኔታ ስታሸበሽብ የምትታይበትን ገዳም በአይኔ በብረቱ በአካል በራሴ አይቼ ሄጄ ቦታው ላይ ተገኝቼ በአይኔ ያየሁትን ምስክር ይሆን ዘንድ ይህንን ወደ እናንተ ይዤላችሁ መጥቻለሁኝ። በእውነት በእውነት በአይኔ ስላየሁት ደንግጫለሁ፣ ፈርቻለሁም ጭምር። በዚህ ልክ እግዚአብሔር ይወደናል። በእውነት አስራት ተደርጋ የተሰጠቻት ይችን ሀገር ኢትዮጵያን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲታ አምላክ ይህንን ያህል አልተወቻትም። በእውነት አሁንም አብራናን ያለችው በእውነት በመካከላችን ትገኛለች ብዬ በቃ ፍጹም ፍጹም አላስብም ነበር። ነገር ግን ባየሁት ነገር ተገርም ያለው ባየሁት ነገር ደንግጫ አለው አይገባንም አይገባኝም ብያለሁኝ። ግን ምን ላድርግ በቃ አየሁ፣ ወሰዱን። በእውነት ያየነውን ማመን እስኪያቅተን ድረስ አየሁኝ። እግዚአብሔር ይሄንን ገልጾልናል። እውነት ስለ እውነት እጅግ በጣም ነው የተገረምኩት። እንግዲህ መሄድ የምትፈልጉ ሰዎች በውስጥ መስመር ብታናግሩኝ ደስ ይለኛል። ዛሬ ግን ይህንን ይዤላችሁ የመጣሁትን ድንቅ ስራ ወደ እናንተ ላሳያችሁ ነውና እንድትከታተሉኝ በአክብሮት እጠይቃችኋለሁ። በቀጥታ ወደ መርሃ ግብሩ በስማ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የደብረገነት ዋሻ ቅድስት ድንግል ማርያምና የቅድስት ክርስቶስ ሰምራ ገዳም ቤተ ክርስቲያን አጭር ታሪክ። ደብረገነት ዋሻ ቅድስት ድንግል ማርያም ገዳም በሰሜን ሸዋ ዞን በሀገረ ስብከት በቀይት ወረዳ ስር የምትገኝ እድሜ ጠገብና ባለብዙ ድንቅ ድንቅ ተአምራት ባለበት ባለቤት የሆነች ገዳም ናት። ከአዲስ አበባ 172 ኪሎ ሜትር ከደብረ ብርሃን ደግሞ 42 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በውስጧም የእናታችን የቅድስት ድንግል ማርያምና የእናታችን የቅድስት ክርስቶስ ሰምራ ሕንፃ ቤተ ክርስቲያን ይገኛሉ። ከተቆረቆረች አያሌ ዘመናት ያስቆጠረች ከዳም ናት። በእነዚህ ሁሉ ዘመናትም በጣም ብዙ ለመጽሐፍ ሆነ ለመናገር የሚከብዱ ተአምራት ስታደርግ ኖራለች። አሁን አሁን ላይ በብዙ ሰዎች ዘንድ ታዋቂነትን ያገኘችውም በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በምትገኘው ተአምረኛዋ ስዕለ ማርያምና ደዌ፣ ሐዘንና ችግራችንን በማቃለሏ ነው። ተወደዳቸው የግእዝ ቤተሰቦች ነገሩ እንዲህ ነው። አንዲት የአካባቢዋ ነዋሪ ለእመቤታችን ስዕለት ይሳላሉም ስዕለታቸውም ይሰምርና በተሳሉት መሠረት ስዕለታቸውና ከስዕለታቸው በተጨማሪ ተአምረኛዋን ስዕለ ማርያምን አብረው ያስገባሉ። ካህናትም ስዕለታቸውንና ስዕለ ማርያምን ተቀብለው ስዕለ ማርያምን ለአምስት ዓመታት ያህል በሳጥን ውስጥ ያስቀምጧታል። አንድ ቀን ግን መንፈስ ቅዱስ ያነሳሳቸው አባት ይህችን ስዕለ ማርያም ለምን ግድግዳ ላይ አንሰቅላትም? በጣም ብዙ ክፍት ቦታዎች አሉን? ይሉና የደብሩን ካህናት ያማክራሉ። ካህናቱም ሽታቸውን ገልጸው፣ ስዕለ ማርያሟ ጨርቅ ብቻ ነበረችና በአንድነት በመተባበር አራት ማዕዘን ያለው ፍሬም መሰል መስቀያ ያበጁለታል። በመቀጠልም ቅኔ ማህሌቱ ላይ ክፍት ቦታ ነበርና በዚያ አይኖሩታል። ከተሰቀለችም ከአምስት ዓመታት በኋላ ሰኔ 21 ቀን 1994 ዓ ም ህንጸተ ቤተ ክርስቲያን በሚከበርበት ወቅት ካህናቱ ማሌቱን ሊያደርሱ፣ እመቤታችንም በስዕለ ማርያሟ ላይ በማደራ አብራቸው ማሸብሸብ ትጀምራለች። በዕለቱ ተረኛ የነበሩት ካህናትም በጣም በመደናገጥ ያያዩት ድንቅ ተአምር ለአካባቢውና ሌሎች ለወረዳው ካህናት ይናገራሉ። ሆኖም በማኅበረ ካህናቱ ሆነ በማኅበረ ምእመናኑ ዘንድ ብዙም ተቀባይነት ሳያገኙ ይቀራሉ። ነገሩም ለማንም እማኝ ቢሆን የሚከብድ ነውና ከዚህ የተነሳ ህዝቡና ካህናቱ ለሐምሌ 21 ቀን አሸበሸበች ተብለው በወሬ የሰሙትን የእናታችንን ተአምር ለማየት ይቃጠራሉ። በቀጠሮም መሠረት ሐምሌ 21 ቀን ደርሶ አባቶች ካህናትና ምእመኑ የሰሙትን ተአምር ለማየት በቤተ መቅደስ ውስጥ ተገኝተው ማሕሌቱ በጥሩ ሁኔታ መከናወኑን ይቀጥላል። ሆኖም ግን መቤታችንን እንደ ሰኔው ማሸብሸብ ይቅርና ንቅንቅ እንኳን አላለችም። ከበሮ ቢመታ ዜማውን ቢዜም ምንም ወረቡ ቢወረብ የሚታይ አዲስ ነገር የለም። ከዚህም የተነሳ የአካባቢ ምእመንና ካህናት እነዚህን እመቤታችን ስታሸበሽብ አየን እያሉ ካህናቱ ውሸታም ናቸው በማለት ይወቅሷቸዋል። ስታሸበሽብ እያዩት ካህናትም አንድ ዕድል ይሰጠንና ለነሐሴ ማርያም እነያት ይላሉ። አሁንም ነሐሴ 21 ቀን በቤተ መቅደስ ካህናቱና ምእመናኑ ተገኝተው በጉጉትና በተስፋ የእመቤታችንን ተአምር ለማየት ይጠባበቁ ጀመረም፣ ነገር ግን ምንም አዲስ ነገር ሳይመለከቱ ስርዓቱ በሙሉ ተጠናቀቅም። ወረዳው ካህናትና ምእመናን ይህ የተባለው ነገር ውሸት ነው በማለት ይደመድማሉ። እመቤታችን ስታሸበሽብ ያዩት አባቶች ግን ነገር ሁሉ በሶስት ይጸናልና ውሸት ነው ብላችሁም ከመደምደማችሁ በፊት ለመስከረም 21 ቀን የመጨረሻ ዕድል ስጡን፣ እመቤታችንም እንደማታሳፍረ እናውቃለን በማለት ተማጽነው ለመስከረም 21 ቀን በድጋሚ ሌላ ቀጠሮ ይዘው ይለያያሉ። አሁንም መስከረም 21 ቀን ደርሶ ስርዓተ ማሌቱ ቢካሄድም ምንም የተፈጠረ አዲስ ነገር የለም። በመሆኑም የአካባቢው ምእመናን እና የወረዳው ካህናት የሰማነው አየን ያላችሁት ነገር ሐሰት ነው በማለት ይደመድማሉ። ስታሽበሽብ ያዩት ካህናትም እሺ ብለው ይቀመጣሉ። ይህ በእንዲህ እያለ መጽሐፍ ለሁሉም ጊዜ ያለው ባለው መሰረት በእኛ ጉጉትና ፍላጎት ሳይሆን በእመቤታችን ቅድስት ድንግል ማርያም ፈቃድ ምንም እንኳን ለሦስት ወራት ብትጠበቅ ብትቆይም ከሦስት ወራት በኋላ ጾመ ጽጌ ላይ ጥቅምት 17 ቀን 1995 ዓ.ም አባቶቻችን ማህሌቱን ቆመው ሳለ ልክ እንደ ሰኔ ሃያ አንዱ እመቤታችን ቅድስት ድንግል ማርያም አብራ ከካህናቱ ጋር በደማቅ ማሸብሸብ ጀመረች። እነዚያ ተስፋ ቆርጠው ውሸት ነው ብለው የነበሩ ሰዎችም ይህንን ታምር ለማየት በቁም ከዚያም ጊዜ ጀምሮ እመቤታችን ቅድስት ድንግል ማርያም በየዓመቱ ወረሃ ጽጌ ቅዳሜ ቅዳሜ አባቶቻችን ማሌቱን በሚያደርሱበት ሰዓት አብራቸው ስታሸበሽብ ትታያለች። እዚህም በተጨማሪ ፍቃዷ ከሆነ መስከረም 21 ግንቦት 21 አስተርዮ ማርያምንና ሌሎች የእመቤታችን በዓላት በሚከበሩበት ዕለት አብራ ከካህናቱ ጋር ስታሸበሽብ ትታያለች። ሌላው የእመቤታችን በዓላት የሚከበሩበት ዕለት አብራ ከካህናቱ ጋር ስታሸበሽብ ትታያለች። ሌላው በእናታችን ገዳም ውስጥ ሦስት ጸበሎች ይገኛሉ። እነዚህም የእመቤታችን ጸበል፣ የአቡነ ገብረ መንፈስ ቅዱስ ጸበልና የመጥምቀ መለኮት ቅዱስ ዮሐንስ ጸበል ናቸው። ምእመናንም እነዚህን ጸበላት በመጸበልና በመጠጣት ከብዙ ደዌዎች እየተፈወሱ ለመመስከር በቅተዋል። ለአብነት የዓለም የአይናቸውን ብርሃን አጥተው የነበሩ፣ በካንሰርና በስኳር ሲሰቃዩ የነበሩ ወንድም እህቶቻችን ድነውበታል። የገዳሙ አስተዳደርም ምዕመናን በረከት እንዲያገኙት፣ ሥራ ኑሮ ሕይወታቸው እንዲባረክ በማለት ተአምረኛዋ የምታሸበሽበው ስዕለ ማርያምንና ታሪኳን ከብዙ በጥቂቱ ለእናንተ አቅርበናል። ሙሉ ታሪኳንና ተአምራቷን ለማየት በአጽዋማትም ሆነ በበዓላት ቀን በገዳማ ተገኝታችሁ የበረከት ተካፋይ እንድትሆኑ ስንል መልእክታችን እናስተላልፋለን። እንግዲህ እጅግ በጣም በጣም የተዋበ ምዕመናን እንግዲህ የግዕዝ ቲዩብ ቤተሰቦቼ በአውሮፓም ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በእስራኤል፣ በካናዳ፣ በቶሮንቶ፣ በሁሉም በዓለማችን ላይ በሙሉ ተሰራጭታችሁ የምትኖሩ ኢትዮጵያውያን በተለይም ደግሞ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሆናችሁ ኤርትራውያንም ጭምር እንግዲህ ይህ በኢትዮጵያ በደብረ ብርሃን ገባ ብሎ 42 ኪሎ ሜትር ርቀት ላይ የምትገኝ ሲሆን እንግዲህ እጅግ በጣም በእውነት ነው የምላችሁ እኔ በቃ አይቼም ጭምር በቃ አይቼም ጭምር ስላረካው ነው ወደ እናንተ ይህንን ይዤላችሁ ልመጣ የደፈርኩት። በዚህ ዘመን እመቤታችን እንዲያሸበሸበች፣ በዚህ ዘመን እንዲያጨበጨበች በቃ አብራ ከካህናቱ ጋር እየወረበች ትታያለች ማለት በእውነት በእውነት ዘበት ነው ይመስለውና እየተሳለቅ ነው ይመስለው። እንግዲህ አንዳንድ ቦታ ታዩ እንደሆነ እንደዚህ አይነት ነገሮች አሉ። እንዲ ነገር ይታያል፣ እንዲ ነገር ይወጣል፣ ወይ እንዲ ነገር አለ ይባላል። እዛ ቦታ ላይ ስንሄድ በኃጢአታችንም፣ በአንድም በሌላም ምክንያት ያን ነገር ሳናገኘውና ሳናየው ተመልሰን እንመጣለን። ነገር ግን እዚህ በቃ ከሄድነው ሰዎች ውስጥ ያላዩት በጣም ጥቂቶች ናቸው። በጣም በሚገርማቸው ሁኔታ ሶስት ሰው ሊባል የሚችል ሁለት ሰው ሊባል የሚችል ከሄድነው ሁለት መቶ ሶስት መቶ ሰዎች መካከል ውስጥ ሁለት ሰው አንድ ሰው ሶስት ሰው ምናም እንደዛ ብቻ ነው በቃ ያላየው እና በእውነት በጣም ነው የገረመኝ። በቃ እመቤታችን እንዴት እንዴት እንደዚህ አስራት ተደርጋ የተሰጠቻት ሀገር ስለሆነች ነው መቼም፣ በእኛ ኃጢአት መቼም በእኛ ችግር እንደዚህ ባለብን ነገር ውስጥ ሆና እንዴት ትታየናለች? እንዴት እንደዚህ ታሸበሽባለች? ከሊቀ ወንዱ ጋር ብዬ በጣም ነው የተደመምኩት እና ስለ እውነት ነው ብላችሁ ሄዳችሁ ብታዩ ስፍራውን ብትረገጡት መልካም ነው። አባቶች እንዲሁ እዛ ሆነው ብዙም ሰው ይሄን ነገር ካለማመንም እንደው ስላልተፈቀደለትም ይቀራሉ። ብዙ ሰዎች ወደዛ የሄዱም እና ስውራኖች በጣም በጣም ስውራኖች ሚስጥራኞች ያሉበት ነው። ክርስቶስ ሰምራ ደግሞ ትንሽ ወደ ታይ ዝቅ ብሎ ነው ያለው። ፍጹም የማይከፈት ነው ግቢውም። እንዴት ደስ ይላል መሰላችሁ። እንደው የሚቀረጽ ቢሆን ኖሮ እና ቢቻል እንደው ስፍራ ቀረጽ ጬባ አሳያችሁ እንደው አዛኝቷን በጣም ነበረ ደስ የሚለው ግን እንደው ስውራኖች ስላሉበት ነብር ስላለ ግቢ ውስጥ የሚጠብቃት ነብርም ነው እና ለዛ እንደው መቅረጽ አይቻልም ብለውን ያው እኛም ታዘን ሳንቀርጽ ነው የመጣሁትና ብቻ በቃ ቦታው ምን አይነት ሰላም የሚሰጥ፣ ምን አይነት እረፍት ያለበት ቦታ እንደሆነ ብታዩ በቃ እግዚአብሔር እኮ አለ። ኢትዮጵያ ውስጥማ አለ እኮ። በእውነት እስካሁንም የኖርነው በእሱ ነው። ግን እንደው ደካሞ ስለሆነ ሸክማችን ስለከበደን ምንም ከእምነት ውጭ ሆነናል። መጀመሪያ ማመን ሲኖርብን እምነታችንን ጥለነዋልና እና በጣም በጣም ተደምሜበት በጣም ተደገርሜበት የመጣሁት ገዳም ነው። እንግዲህ ሁላችሁም ትእዛዛቶቻቸውን ለመፈጸም የሚያገለግሉበትን ልብስ ለመግዛት የሚቀድሱበትን መባረኪያ መስቀልም መቀደሻ መስቀልም እንድትገዙላቸው ስል በመቤታችን በሸብሻቧ ማርያም ስም እናገራለሁኝ። በዚህ ስልክ ቁጥር እየደወላቸው አግኙኝ። አብረን እንሄዳለን። ልብሱን አብረን እንገዛለን። ከደብሩም ደርሶ መልስ ጭምር ስለሚቻል ሄዶ ተመልሶ መምጣትም ጭምር ስለሚቻል አውሮፓ ሀገር ያላችሁ በውጭ ሀገር ከኢትዮጵያ ውጭ ያላችሁ ሰዎች እንደው ለእምነትም እንዲሆናችሁ ሰው እዚህ ሀገር ካላችሁ አብሮን እንዲሄድ ማድረግ፣ ሰውም ከሌላችሁ ደግሞ እንዲሁ በቪዲዮ ስንሰጣቸው ሲገዛ የሚቀረጽ ቪዲዮ ልክላችኋለሁኝ። ከዚህ በፊት እንደምታደርጉት ለዚሁም እንድታደርጉ ስል በእናታችን በወላዲት አምላክ ስምና በክርስቶስ ሰምራ ስም ጠይቃችኋለሁ። የዛሬው መርሃ ግብሬ ይህንን ይመስላል። ስዕል አድኅኖዋን የምትፈልጉ ሰዎች ካላችሁ በመጨረሻ ስዕል አድኅኖን የምትፈልጉ ሰዎች ካላችሁ እኔ ጋር አለ መውሰድ ትችላላችሁ። በነፃ ነው። እኔ መቶ መቶ ብር ነው ገዝቼ ይዤ የመጣሁት በደብሯ የሚሸጥ ነው፣ ለአድማጮቼ ለተመልካቾቼ የተወሰኑ ፍሬዎችን አንድ ሃምሳም የሆኑ ፍሬዎችን ይዤ መጥቻ ያለሁኝ እንግዲህ ድለኛ የሆናችሁ ሰዎች ስዕል አድነዋን ያቺ የምታሸበሽበውን ስዕል አድኅኖ በወረቀት ፕሪንት አድርገው ገዳሙ ይሸጣል። መቶ መቶ ብር ነው አንዱን የሚሸጠው። ግን እኔ እንደው በደንብ ለምታዩኝ፣ በእውነት ይህንን መልእክት ለምትሰሙ ሰዎች በየሀገሩ በአውሮፓም ላላችሁ ልክላችኋለሁ። ከዛ ያመጣሁት ጸበል፣ ከዛ ያመጣሁት እምነት እንዲሁም ደግሞ ሊጨስ የሚችል ግቢ ውስጥ የበቀለ የቃል ኪዳን አንድ ዛፍ አለ ሊቆርጡት ተብሎ እንዳይቆረጥ በክርስቶስ ሰምራ ገዳም ውስጥ ያለ እንዳይቆረጥ ቁረጥ ቤተ ክርስቲያኑ ላይ እየዘመመ ሊወድቅብን ነው፣ እንዲህ ሊሆን ነው ተብሎ ቤተ ክርስቲያኗን ሊያጠፋ ነው ተብሎ ሊቆረጥ ሲል አይ አትቆርጡትም ብላ ራሷ ፊቱን አዙራ ወደታች ወደዛኛው ወደ ሰፊው ወደ መሬቱ እንዲያጎነብስ አድርጋ አሳድራው አይተዋል። በአንድ ቀን ነው ይሄ ሁሉ የሆነው ተአምርና ከሱ ላይ የሚረግፍ ፍሬ ብዙ አጋንንትን ሲያስለፈልፍ፣ ብዙ ድወያንን ሲፈውስ፣ እንግዲህ ብዙ ለተቸገሩ ሰዎች ሲደርስ አይተናልም፣ ነግረውናልም እነሱም። እና ከዚያም ያመጣኋት የዛን የዛ ፍሬ አለች። እሷንም ቢሆን በተለያየ ሀገር እንግዲህ ደጋግሜ ነግሬያችኋለሁ። ኢትዮጵያ ውስጥ ብቻ አይደለም፣ በአውሮፓ በምንም ያላችሁ ሀገር ላክልን እያላችሁ የምልክበትን ነገር አመቻችታችሁልኝ እልክላችኋለሁ። በረከቷ እንዲደርሳችሁ እሰጣችኋለሁ እና ይህንን መልእክት አስተላልፍ ያለው ዛሬ ይዤላችሁ የመጣሁት መርሃ ግብር ይሄንን ይመስላል። እንግዲህ በሌላ መርሀ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ይፍቀድልን። ተአምሯን ሰምታችሁ እንግዲህ ዝም እንደማትሉ አምናለሁኝ። ወስብሐት ለእግዚአብሔር። ቸርን ሰንብት። ድጋሚ ያገናኘን መልካም ጊዜ። ቻው።